መስመሰል አልፈልግም፣ ኮሽት አልፈልግም። መለስ እንድመለስልኝ ዶክተር አብይ ሄዶ እንድመለስልኝ፣ መለስ እንድመለስልኝ እማጻናለሁ። መለስ ይመለስ። መለስ ላመሰግኑ ነው። ዛሬ በህይወት እያለ ላመሰገንኩት ዛሬ አመሰግነዋለሁ አለ። በዛው ይድረሰው፣ ሰላምታ ይድረሰው፣ መስጋና ይድረሰው። እኔ እንደ ዛሬ በስደት ላይ በህይወቴ በስደት ላይ ያለቀስኩት በዶክተር አብይ ጊዜ ነው። ስለዚህ መለስን ነው ሶሪ ዶክተር አብይን ወስዶ መለስን ይመልስልኝ። መለስን አመሰግናለሁ። ምክንያቱም መለስን የማመሰግንበት እኔ ሀቅ ተናጋሪ ነኝ እንጂ ውሸትም አልናገርም። አማሮች ልትሰርቡት ትችላላችሁ፣ በእርግጥ ልትሰርቡት ትችላላችሁ። በመለስ ምንም ነገር ጥፋት የለም ከሱ በታቸው ያሉት ባለስልጣኖች አማራ የሚገደለው በራሱ ባለስልጣኖች፣ አማራ ሲስጨቆን የሚኖረው በራሱ ባለስልጣኖች። እነ ደመቀ መኮንን እነ አንባቸው እነ ማን ነው ይሄ ተኛው ማን ነበረ? ምክትሉ ማን ነው? እሱ ከስር ከስር ባሉት በራሱ የአማራ ባለስልጣኖች እንጂ የአማራ ሲ ሲገደል ሲገደልና ሲፈናቀል የነበረው በመለስ ጊዜ ነበር። መለስ ለገበሬዎች ያዝናል? መለስ ለእናቶች በጣም ክብር አለው። መለስ ለሚስኪኖች ክብር አለው። እኔ ሳውቀው ማለት ነው። እኔ እውነት ነው የምናገረው ውሸት አይደል የምናገረው